የጨቃጨቀይ የደረሰችበት የሄደችበት የደችበት ቦታ አይታወቅም። በጣም ተደናግጠናል። ፖሊስ ጣቢያም ሄደን ልናሳውቅ ኦልሬዲ ሄደን ነበረ ሀያ አራት ሳይሞላ አይቻልም ብለውናል። ያው ጭንቀት ላይ ነን እና አንድ ዘመድ ወደ ካራቆሬ አለች ወደዛ ሄዳለች ብለን አስበን ወደዛም ፍለጋ አካሂደናል። ያለችው አይመስለኝም። እንግዲህ ያው ፍለጋ ላይ ነን። ሀያ አራት ሰዓት ሲሞላም ፖሊስ ጣቢያ እንሄዳለን። ያው ሄደን ነበረ፣ ተመለሱ፣ ሀያ አራት ሰዓት ካልሞላው የአፋልጉኝ ማስታወቂያ አይገባም ብለውናል። ስለዚህ ያው ተደናግጠናል። አሁን ልወጣ ነው፣ ወደዛው እየሄድ ነው። አዲስ ነገር ሲሆን እነግርሻለሁ እህት፣ በጣም ጭንቅ ላይ ነን። ያለውን ነገር አሳውቅሻለሁ። አሁን እየወጣ ነው። በጣም አሳሳቢ ውስጥ ነው ያለ ነው፣ ያው የሰው ልጅ ከወጣ ምን እንደሚገጥመው አይቻልም። ያው ጭንቀት ላይ ነን። እንግዲህ አዲስ ነገር ሲኖር እነግርሻለሁኝ። ወደዛ እየወጣን ነው። አሁን ሀያ አራት ሰዓት ደግሞ ከሞላ ወደ ፖሊስ ጣቢያ ማስታወቂያውን እናስገባለን። ይሄ ነው ያለው ነገር። አዲስ ነገር ሲኖር እነግርሻለሁኝ። እሺ እህት። ሰላም ቤተሰብ፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። በጣም በሚያሳዝን ሁኔታ በመጣም ውስጤ በጣም እየከፋኝ ነው። ምክንያቱም ደግሞ ምንድን ነው ሀይሜ ከቤት እንግዲህ ወታለች ያንን ደብዳቤ አስቀምጣ። ምናልባት እህታችን ሀያ አራት ሰዓት ስላልሞላ ፖሊስ ጣቢያ ማመልከት አይቻልም ሪፖርት ማድረግ እንጂ የአፋልጉኝ ፕሮሰሶችን ማካሄድ አይቻልም በአሁኑ ሰዓት፣ ምክንያቱም ሀያ አራት ሰዓት ካልሞላ ይሄ ሂደት ስለማይወሰን ማለት ነው። በጣም ነው ማዝ ነው። እኔ ሀይሜ የቴዳ ነው። ምን ሆና ነው ለምትሉ በጣም ብዙ ሁላችሁም ተጨንቃችሁ እንደሆነ ይገባኛል። ምክንያቱም ምንም ሪዝን አላስቀመጠችም። ምክንያቷ ምን እንደሆነ አላስቀመጠችም። ምናልባት ከቡርኬ ጋር ትንሽ የሆነ ግጭቶች ወይም ደግሞ ከካሜራ ጀርባ የሰው ልጅ ብዙ ነገር የሚከፋው እኛ ካሜራ ላይ እነሱ ለብሰው ዘንጠው ምናምን ሲመጡ እኛ ሁሉ ነገር አልጋ ባልጋ የሆነላቸው የሚመስላን ሰዎች አለን። አሁን እንደዛ ነው የሚመስለኝ። ግን ከካሜራ ጀርባ ምን አይነት ነገር ምን አይነት ኬዝ እንደገጠማት ባናቅም፣ ግን የት እንደሄደች የት እንደገባች አይታወቅም። ማን አስገድዷት ይዟት እንደሄደ አናቅም ማን እንዳገታት ማን ይሄንን ነገር ራሱ ጽፈሽ ፈርሚ እንዳላት ማን እንዳስገደዳት ማን ይዟት እንደሄደ፣ ይሄ ሁሉ ነገሮች እኛ አናቅም። ስለዚህ ቡርኬ ወደ ኤርፖርትም ወደ የትኛውም አካባቢ ላይ ሪፖርት ልታረግ ይገባል። ሪፖርት ማድረግ አለብክ። እኛም በተቻለን አቅም ሀያ አራት ሰዓት ይሙላት እና ሁላችንም በቲክቶካችን በምናምን ወረ ፎቶዋን በማሳተም አፋልጉን መፈለግ እንችላለን። እኔ የጉርሻ ስልክ አለኝ የጎሻ ስልክ ስላለኝ ፍሬንዴ ነው ፌስቡክ ላይ እና በሜሴንጀር መላክ እችላለሁኝ። ከ24 ሰዓት በኋላ ከ24 ሰዓት ሳይሞላ ግን መለጠፍ ስለማይፈቀር ነው ጋይስ። እና ምን ገጥሟት ነው? ምንድን የከፋት? ምንድን ነው የተደረገችው? ከካሜራ ጀርባ ምን ነበረ? ማን ያስቀየማት? ምን ሆና ነው? ምንድን ይገጠማት? ማን ያስገድዳት? ያን ደብዳቤ እንኳን እንድትጽፍ ማን ያደረጋት? የሚለውን ነገር እኛ ካሜራ ላይ የሚመጡትን ነገር እንጂ ምናየው ከባግራውንዳቸው ከጀርባ ያለውን ነገር አናቅምና፣ ሁላችሁም ተረጋጉ። በጣም የተጨናነቃችሁ በጣም ውስጣችሁ የተረበሸ እህቶች አላችሁ። ብዙዎቻችሁ ልኛል። ብዙዎቻችሁም ተጨንቃችኋል። አቃለውኝ። እኔም ተጨንቅ እንቅልፍ እንኳን አልተኛውም ጋይስ፣ በእውነት እንቅልፍ አልተኛውም። በጣም ነው የደበረኝ። ማለት አላቅም፣ አይታወቅም እንደሆነች። የሆነ ሰው አንድ ቤት ውስጥ አስቀምጧት ቪዲዮ እንድትሰራ ሊያደርጋት ይችላል። የሆነ ሰው የሆነ ነገር ሊጠቀምባት ይችላል። እኛ ሴት ናት፣ ሴት ስለሆነች ታሳዝናለች። ስለዚህ ሁላችንም ሴቶች እንደ ሴት ከሀይሚጎንም ሆነን ቡርኬም ደግሞ ጸብ ከነበራችሁ ተጋጭታችሁ ከነበረ ከአንተ ጋር የተለየ ነገር ካለ በቃ እስኪ ወተክ ንገረን። እኛም ተጨንቀናል፣ ገባ። በጣም ውስጣችን በጣም ተረብሿል። አይኖ ሀይሚ ብዙ የሚከፋት ነገር እንዳለ እንደነገርኳችሁ ተናግራለች። በጣም ብዙ ነገሮች ይከፉኛል፣ ብዙ ውስጤ የሚከፉኝ ነገር ለሰው በተለይ ለሚዲያ እንዲህ ብሎ መወራት የማይችሉ ብዙ ነገሮች ውስጤ ላይ አለ ብላ ነበር፣ ከዚህ በፊት ካስታወሳችሁ። እና ምንድን ነው የሚከፋት? እኛ እህቶችሽ እያለን መወለድ ቋንቋ ነው። እህታችን የቸገረሽን ነገር እኛ ላይ ብትነግሪን። ኢንስታግራም ላይም ኦንላይን አላገኘኋትኝም፣ አላየኋትም። ቲክቶክ ላይም ኦንላይን የለችም። ምንድን ነው ኢንቦክስ ላይ ሲጻፍ ራሱ አይገባም። ቴሌግራሙ ላይ አንድ ራይት ነው ኦፍ ነው ቴሌግራም። ሶ ምንድን ይገጠማት? ስለዚህ እኛ ሁላችንም ከ24 ሰዓት በኋላ እኛ ሁላችንም ባለን ቲክቶክን በምንም መለጠፍ እንችላለን። አንተ ግን እንዳልኩክ ሄደክ ኤርፖርት፣ ኢሚግሬሽኖችም የተለያዩ ቦታዎች ላይ ምናምን ሪፖርት አርግ። ማለት ከአገር እንዳትወጣ አይታወቅም ማለት ከአንድ ቦታ ወደ አንድ ቦታ ምናልባት ወደ ሰሜን ምናምን መሄድ ከፈለገች ወደ ቤተሰቦቹ ቿ ጋር ምናምን መሄድ ከፈለገች እንኳ ምናልባት በዛ አንተ ሚሴጅ ሊደርስህ ስለሚችል ሪፖርት ማድረግህን እንዳትረሳ። ከ24 ሰዓት በኋላ እንድታሳውቀን እንፈልጋለን። እኛም በጣም ተረብሸናል። እንቅልፍ አልተኛንም። ጥሩ ስሜት ያረለንም ሁላችንም። ሀይሚዬ ምን እንደከፋሽ ወተሻ እንዲህ ብትነግሪን እኛም እንድንረጋጋ። በጣም የምንወድሽ እህታችን ነሽ። ለእኛ ጥንካሬያችን፣ ብርታታችን፣ ብዙ ፍቅርን አስተማሪ እህታችን ነሽ እና የገጠመሽን ነገር በጣም አዝኛለሁ። እንጃ አላቀንጋይስ። እስኪ የሚያጽናና ነገር ኮመንት ላይ ጻፉ። ስለዚህ ቡርኬን ሄዶ ሪፖርት ማድረግ አለበት ፖሊስ። እንግዲህ ጓደኞቿ እንደዛ ነው የሚሉት፣ ሄደው ሪፖርት ሊያረጉ እንደሆነ ነው የሰማሁትኝ። እናንተ ደግሞ ቡርኬ ደግሞ የሚጠበቅብህን ነገር ማድረግ አለብህ። ሄደክ ፎቶዋን አንስላለክ ብቻ። ሰላም ትሁን ባለችበት። እስኪ ሁላችሁም እስኪ ምን ይመስላችኋል? የተሄደች ይመስላል። እኔ ግን የሆነ ዘመዶቿ ጋር ሄደች ነው የሚመስለኝ፣ የሆነ ነገር ከፍቷት የሆነ ዘመዶች አገር ሄደች ይመስለኛል። ወይም ደግሞ የሆነ ተንኮል ያሰበ ሰው ምናምንባት አስገድዷት ይህን እንድትጽፋ አድርጓት ሊሆን ይችላል። ምክንያቱም ብዙ ክፉ ወንዶች አሉ። ከዚህ በፊት ታስታውሳላችሁ፣ የሆነ ሀብታም ልጅ ብዙ ነገሮችን መዘዝ አምጥቶ ነበር። እና እስኪ ፈጣሪ ብቻ እስኪ ሁላችሁም ጸልዩ። እኔም እደውላለሁ መደወል ያለብኝ ሰው ጋር ስልካቸው ያለኝ ልጆች አሉ። የእነሱ የቅርብ ሰው ጠይቄ በሚቀጥለው ቪዲዮ እነግራቸዋለሁ ያለውን ነገር